ከመጽሐፍ ቅዱስ ውስጥ እኔና አብ አንድ ነን የሚላለ ምን ትላለህ ነው። ይህን ቪዲዮ ክሊፕ አይታችሁ ከጨረሳችሁ የአቡ ሐይደርን ሐሳብ ማግኘት ትችላላችሁ። አቡ ሐይደር የተጠየቀውን ጥያቄ ምላሽ ሰጥቷል። የሰጠው ምላሽ በጣም ትክክለኛ ምላሽ ነው የሰጠው። ጠያቄዎቹ ሙስሊሞች ናቸው። የጠየቁት ከቁርአናቸው ሳይሆን ከመጽሐፍ ቅዱስ ነው ዮሐንስ ወንጌል ምዕራፍ 10 ቁጥር ሰላሳ ላይ የጠየቁት ጥያቄውን መጠየቅ የነበረባቸው ፓስተሮችን ወይም ደግሞ ቀሳውስትን ነው። ኡስታዝ መጠየቅ ያለበት ከቁርአን ነው፣ ከመጽሐፍ ቅዱስ አይደለም። ይሄንን ዮሐንስ ወንጌል ምዕራፍ አስር ቁጥር 30 ከጠየቁኛ ነው እንጂ መጠየቅ ያለባቸው ኡስታዞችን አለ መጠየቅ ያለባቸው፣ ምክንያቱም ይህ የእነሱ መጽሐፍ አይደለምና። ነገር ግን አቡሀይደር ጎበዝ ነው። የተጠየቀውን ጥያቄ በአግባቡ ነው የመለሰው። ጥቅሱንም አላጣመመም፣ ሊያዛባም አልሞከረም። በአግባቡ ነው የጠቀሰው። ሊያስረዳ የሞከረው ደግሞ ከ29ኛው ቁጥር ጀምሮ ነው። ጥሩ አደረገ። የተጠየቀው ጥያቄ እኔና አብ አንድነን የሚል ቃል መጽሐፍ ቅዱስ ውስጥ አለ፣ እንዴት ታየዋለህ? የሚል ጥያቄ ነው የተጠየቀው። ይህንን ሲያብራራ ኢየሱስ አብ ነኝ ማለቱ እንዳይደለና አብ እንዳልሆነ እኔና አብ በማለቱ ሁለት ፐርሰናሊቲስ ሁለት ፐርሰኖች ወይም ሁለት ማንነት እንዳለው በግልጽ አሳይቷል ብሏል። ትክክል ነው። እኔና አብ አንድነን ያለበት ካንሰፕት ደግሞ የዓላማ፣ የአቋም በአጠቃላይ ተልእኮ አንድነት ነው እንጂ አብ ስለመሆን አይደለም ብሏል። ዋን ሀንድረድ ፐርሰንት አይ አግሪ ውዝ አቡሀይደር። አቡሀይደርን ለዚህ ነው የምወደው እኔ። አንደኛ ቃሉን ሲጠቅስ በአግባቡ ሳያዛባ ነው የሚጠቅሰው። ሁለተኛ በቀንነት የገባውን በትክክል ነው እንጂ የሚያስረዳው ሌላ ዓላማ ይዞ አይመጣም። እሱ ኡስታዝ ነው፣ ሙስሊም ነው፣ ክርስቲያን አይደለም። ቢቻለው ሰው ሁሉ ሙስሊም ቢሆን ደስ ይለዋል። ልክ እኛ ሰው ሁሉ ክርስቲያን ቢሆን ጌታን ቢቀበል ደስ እንደሚለን ማለት ነው። እኔና አብ አንድ ነን የሚለውን ሲያብራራ ከዮሐንስ ወንጌል ምዕራፍ 14 ቁጥር 28 ይመስለኛል፣ 18 28 ምን አለ? ብትወዱኝስ ወደ አብ በመሄዴ ደስ ባላችሁ ነበረ ምክንያቱም አብ ከኔ ይበልጣልና የሚለውን ቃል ጠቅሷል እዛ ጋር። በአብ እና በወልድ መካከል መበላለጥ እንዳለም ጠቅሰዋል። ትክክል አይደለም። ዋ አቡ ሀይደር 100 በዚህ ቪዲዮ ሙሉን የማየት እድል ካያችሁ በጣም ትክክል ነው። ከብዙ ክርስቲያን ሰባኪዎች በተሻለ መልኩ አቡ ሀይደር ይህንን ክፍል አብራርቶታል። እኔና አብ አንድነን ያለበትን ሀሳብ ሲያብራራ የዓላማና የተልእኮ አንድነት እንጂ የማንነት እንዳልሆነ ተናገረ። እኔ ደግሞ የራሴ መልከታ አላስቀምጥ። እኔና አብ አንድ ነን እስከሚልበት ሰዓት ድረስ አይሁዶች በአግባቡ ቁጭ ብሎ እያዳመጡት ነበር ኢየሱስን። ልክ ሰላሳኛው ቁጥር ላይ ሲደርስ ኢየሱስ እኔና አብ አንድ ነን አለ። እንግዲህ ከላይ ጀምሮ ስትመለከቱ በጎቹን ከዓለም ለይቶ የሰጠኝ አባቴ ከሁሉ ይበልጣል፣ ከእጆቼ ሊያወጣቸው የሚችል ማንም የለም፣ ምክንያቱም የሰጠኝ ከሁሉ ስለሚበልጥ እኔና አብ ደግሞ አንድ ነን ሲል የተያያዘ ነው ክፍሉ። በጎቹን ከአለም ለይቶ የሰጠኝ አባቴ ነው ከዚህ የተነሳ አባቴ ደግሞ ከሁሉ ይበልጣልና ከእጄ ሊያወጣቸው የሚችል የለም እያለ እያብራራ ምክንያቱም እኔና አባቴ ደግሞ አንድ ነን አለ እችን ሲሰሙ ድንጋይ ያነሱ ምን አጠፋው ሲላቸው ሰው ስትሆን ሳለ ራስን አምላክ አድረግ ካላቸው እዚህ ጋ ራሱን አምላክ ነኝ ብሏል እንዴ እግዜር ነኝ ብሏል እዚህ ጋ አላለም ታዲያ ኬት አመጡ እነዛ ጆዎች ለምን ሊወግሩት ተነሱ ያው ለእግዜር ቀና ሆኖ ነገሩ፣ ልክ በዚህ ዘመን እግዚአብሔር ለመርዳት እንደሚሯሯጡ ግለሰቦች ማለት ነው። እነሱም ግራና ቀኛቸውን የማያውቁ እነዛ አይሁዶች ኢየሱስን ኮሬክት ማድረግ እንኳን አይቻልም፣ እንኳን ድንጋይ ለመውገር መሞከር። ቻሌንጅ ሲያደርጋቸው እሱም ምን አላቸው? ምን አረኩ? እስቲ እኔን እንኳን ባታምኑ አብ የሰጠኝን ስራ አይታችሁ መነው ሲላቸው አይ ስለ መልካሙ ስራ ማን ወግርህም፣ እኛ ሰው ስትሆን ሳለ ራስን አምላክ ስላደረግክ ነው። ቃሉ የመጣላቸውን በህጋችሁ እንግዲህ ህጉ ቃሉ አይሻርምና አማልክት አልኳቸው ተብሎ የተጻፈ አይደለምን? ታዲያ አብ ቀድሶ ወደ ዓለም የላከው እኔ የእግዚአብሔር ልጅ ነኝ በማለቴ ልትወግዱኝ የምትፈልጉት ለምንድን ነው አላቸው። ይሄኛውን ሰላሳ ስድስተኛው ቁጥር ላይ ታገኙታላችሁ። እኔና አብ አንድ ነን የሚለውን ቃል በነዛ ጆዎች ትርጉም አብ ነኝ ወይም እግዜር ነኝ እንደማለት ነው የወሰዱት። ያው ማጋነን አላ ሆነ ጫፍ ሲሰሙ እንዴ አልክ እኮ በቃ ምን ቀረህ እንደሚባለው ማለት ነው። አላለም እሱ ግን በእሱ ትርጉም ደግሞ። ቃሉ የመጣላቸውን የህዝብ አለቃዎች በብሉይ ኪዳን ዘመን የነበሩት ካህናት፣ ነገስታት፣ ነቢያት እንኳን አማልክት ከተባሉ አማልክት ማለት የሚመለኩ እግዜሮች ማለት አይደለም፤ በመሰረቱ ገዢዎች እና ፈራጆች ማለት ነው። አምላክ የሚለው ኤሎሄም ከሚለው ቃል የተተረጎመ ነው። ኤሎሄም ማለት ጀጅስ ሩለርስ ማለት ነው። ለእግዚአብሔር ብቻ ሳይሆን ለምድር ገዢዎችና ፈራጆችም ቃሉ በትክክል እኩል ነው የሚሰራው። ነገር ግን እግዚአብሔር ጋር ሲመጣ የዩኒቨርስ ፈራጅና ገዢ ሲሆን፣ እግዚአብሔር ሰው ጋር ሲመጣ ደግሞ ለተፈጠረለት ለሶስቱ ዲሜንሽን በአየር በየብስና በባህር ያሉትን ይግዙ ሲል ስልጣን ይኑራቸው አለ እግዚአብሔር። ከእግዚአብሔር የተሰጠ ደልጌትድ አውቶሪቲ ነው የምናወራው ሰው ጋር ሲመጣ። ስለዚህ የምድር ኤሎሂም ሰው ነው ማለት ነው። አማልክት የሚለው ቃል በዛ መልኩ ተርጉሙት። ቀጥታ ኤሎሂም ነው የሚለው ለሰውም ማለት ነው። የምድር ኤሎሂም ሰው ነው። የዩኒቨርስ ግን ሰው ላይም ጭምር የሚፈርድና የሚገዛ ደግሞ እግዚአብሔር ስለሆነ እግዚአብሔር ጋር ሲመጣ የዩኒቨርስ በአጠቃላይ የሚታየው እና የማይታየው ዓለም ኤሎሂም ነው እግዚአብሔር። ኦኬ ሰላሳ ስድስተኛው ቁጥር ላ በደንብ ነው የተረጎመው። የእግዚአብሔር ልጅ ነኝ በማለት ልትወግሩኝ የምትፈልጉት ለምንድን ነው እንዴ? ከላይ እኮ ሊወግሩት የተነሱት እኔና አባ አንድ ነን በማለቱ ነው አይደለም። ኦኬ እን ተርጉመ እሱን በጆዎቹ ትርጉም እኔና አብ አንድነን ማለት አብ ነኝ እንደማለት አጋን ነው ማለት ነው። እንደ ምን ቀረህ ነው፣ ጠጋጠጋ ብልሃል እኮ። አይ እሱ ደግሞ የእግዚአብሔር ልጅ ነኝ ያልኩት እኔና አብ አንድነን ማለት የእግዚአብሔር ልጅ ነኝ ማለት ነው፣ ምን አጠፋው አላቸው። ስለዚህ ወንድሞቼ ናቶቼ፣ እኔና አብ አንድነንን ኢየሱስ ብቻ ሳይሆን የሚለው እኛም ማለት እንችላለን። ኦፍኮርስ እኔ ሀይሉ ዮሐንስና አብ አንድነ፣ ስለ እናንተ አላውቅም ምንድን ነው አንድ ያደረገህ ካላችሁ ምን ቸገራችሁ እናንተ ምንድን ነው አንድ የሚያደርግህ ካላችሁ እንዴ የእግዚአብሔር ልጅ አይደለሁም ምን የእግዚአብሔር ልጅ ከሆንኩ ታዲያ ምን ከአባቴ ጋር አንድ ካልሆንኩ ከማን ጋር አንድ እንደሆን ትፈልጋለህ በመሰረቱ ከአብ ጋር አንድ አይደለሁም ማለት ማነው የሚል ሰው ካያችሁ መሀል ላይ መሆን የለም ከሌላ አካል ጋር አንድ ናችሁ ማለት ለዛ ነው የአባታችሁ የዲያብሎስ ልጆች ያለው ኢየሱስ ለምሳሌ የእግዚአብሔር ልጅ መሆን ካልተቻለ በሜዳ ወይም መሀል ላይ መቅረት የለም። የሆነ ሆን የሚያደርገን አለ ማለት ነው። የእግዚአብሔር ልጅ ካልሆንን የዲያብሎስ ልጆች ነው እንወቁ። እኔና አብ አንድነን ማለት ካልቻላችሁ እና ከማን ጋር ነው አንድነት? ህብረታችን ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው ተብሎ ተጽፏል። ሌላ ልንገራችሁ፣ ዮሐንስ ወንጌል ምዕራፍ 17 ኢየሱስ ምን እንዳለ እነርሱ በእኔ እኔም በአንተ በአንድ ፍጹማን እንድንሆን የሰጠኝን ክብር ሰጠዋችሁ ሰጠዋቸው። እኔና አንተ አንድ እንደሆንን እነርሱ በእኔ እኔ በአንተ አንድ እንድንሆን አለ። እኔ በኢየሱስ ኢየሱስ በአብ አንድ ላይ አንድ ሆነናል። አንድ የሆን ነው። እንግዲህ ምን አይነት አንድነት እንደሆነ አብራርቻለሁ። የእግዚአብሔር ቤተሰብ የመሆን አንድነት ነው። የዓላማ አንድነት ነው። የአባትና የልጅ አንድነት ነው። አቡ ሀይደር ሆይ ለዘላለም ኑር። ጥሩን የተናገርከው ቃሌውት ያሰማልን አላፊው፣ ማይ ብራዘር ትንሽ ነው የሚቀርህ አንተ ያው፣ ጌታ ለመቀበል ዲስ ክሎዝ። እንዲህ የምትወደውን መጽሐፍ ቅዱስ በየቀኑ የምጠቅሰውን ለሌላ አላማ ብጠቅሰውን በቅርቡ ለድነትህ ስለምጠቅስ በጣም ኤክስፔክት አድርገለሁ። ወድሃለሁ ወንድሜ ሁሌም ትመቸኛለ፣ አጠቃቀስህን ወደዋለው። ትንሽ ነው ይቀራ። አንተ ያው እግዚአብሔር ከእናትህ ማኅፀን ጀምሮ የመረጠህ ይመስለኛል። አሁን እንደ ሐዋርያው ጳውሎስ መምጫህ ደርሷል። ደስ ይለኛል፣ እንጠብቃለን። ወንጌልን እየሰበክ ዓለምን በወንጌል እንደምትገለባ ተስፋ አድርጋለሁ። አቡ ሀይደር ሆይ ተባረክ። ጥሩ ተናግርሃል። በጣም አሪፍ ነው። ያብራራሃለን።